ሰላም ሰላም፣ ውድን የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላም እንደሆናችሁ አልጠራጠርም። ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። የዛሬው ቪዲዮ በጣም አስተማሪ የሆነ ቪዲዮ ነው። ሁላችሁም እንደምትወዱት አልጠራጠርም። ይህን ቪዲዮ ስትጀምሩት ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ቪዲዮ ከተመቻችሁን ለሌሎች ሼር እያረጋችሁ አድርሱልኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ እዚህ ቻናል ላይ በጣም አስተማሪ አዝናኝ እና ቁም ነገር አዘሪ የሆኑ ታሪኮችን ነው ይዤ የምቀርብበትና ተቀላቀሉ እላለሁ። እና ዛሬ የአንድ ወጣት ታሪክ ወደ እናንተ ይዤ መጥቻለሁ ማለት ነው። ይህ ወጣት የሚኖረው ከእናቱ ጋር ነው። እናቱን በጣም ነው የሚወዳት፣ በጣም ነው የሚንከባከባት። እናትም እንደዛ ልጇን በጣም ትወደዋለች ማለት ነው። እና ሁለቱ አንድ ቤት ውስጥ እናቱንም በቃ የሚረዳት ሁሉ ነገር የምትፈልገውን ነገር የሚያቀርብላት ይሄ ልጅ ነው ማለት ነው። እና በጣም ነው የሚወዳት እንዲሁም ደግሞ በጣም የሚያፈቅራት በጣም የሚወዳት ደግሞ ፍቅረኛ ያለችው ይሄ ወጣት ማለት ነው ያው አንዳንድ ጊዜ ቤት ይዟት ይመጣል ከእናቱ ጋር ይተዋወቃሉ እና ታውቃለች እሷም ከእናቱ ጋር እንደሚኖር ማለት ነው ከዛ አንድ ቀን ይህ ወጣት ለእናቱ ማግባት እንዳለበት ማግባት እንደሚፈልግ ለእናቱ ያማክራታል ማለት ነው እናትም በጣም ደስ ይላታል መቼስ እናት ልጇን ለወግ ለማድረግ ሲበቃላት በጣም ነው ደስ የሚላት እና በቀረበላት ሀሳብ በጣም ደስ ይላት እና ማግባት እሷም ማግባት እንዳለበት ትነግረዋለች ከዛ ሄዶ ይሄንን ጥያቄ ለፍቅረኛ ያቀርብላታል። ሊያገባት እንደሚፈልግ የወደፊት የልጆቹ እናት እንድትሆን እሱ ፍላጎት እንዳለው እና አሁን እሷን ለማግባት ዝግጁ እንደሆነ ለፍቅረኛው ይነግራታል ማለት ነው። ፍቅረኛውም እሷም ትወደዋለች እና ደስ ይላታል። በቀረበላት ሀሳብ ትስማማለች። እሱን ለማግባት ፈቃደኛ ትሆናለች ማለት ነው። ከዛ ደስ ብሎት ይሄ ወጣት ይሄንን የምስራች ይዞ እናቱ ጋር ይሄድና እሷም ልታገባው ፈቃደኛ እንደሆነች ይነግራታል ማለት ነው። እናትም ደስ ይላታል። ልጇ ሊያገባ ነው፣ ለወግ ማዕረግ ሊበቃ ነው እና በጣም ደስ ይላታል ማለት ነው። ከዛ አንድ ቀን ግን ይቺ ፍቅረኛው ሌላ ሀሳብ ይዛ መጣች ማለት ነው። ይሄ ምንድን ነው? እሱን ልታገባ ፈቃደኛ እንደሆነች እሱን እንደምትወደው እና መጀመሪያም ነግረዋለች፣ ግን የዛን ቀን ምንድን ነው ይዛ የመጣችው? እነሱ ሁለታቸው ከተገቡ በኋላ እናትየው ከነሱ ጋር መኖር እንደሌለባት ሌላ ቦታ የምትኖርበት ቦታ እንዲያመቻችላት እና እሱ ደግሞ የፈለገችውን ነገር ለእናቱ እንደሚያደርግላት እንደሚያቀርብላት ነግሮ ሌላ ቦታ እንድትኖር ማድረግ እንዳለበት ትነግረዋለች ማለት ነው። ከዛ ይህ ወጣት በጣም ያዝናል በዚህ በያለችው ነገር ማለት ነው። ምክንያቱም እናቱን በጣም ነው የሚወዳት። ተሳስበው ነው የሚኖሩት እናትና ልጅ አንድ ቤት ውስጥ ተሳስበው ነው የሚኖሩት። እና እንዴት አሁን ፍቅረኛውን ነው ሊያስበልጥ የሚችለው እዚህ ጋር ወይስ እናቱን ነው በቃ እዚህ ጋር ግራ ተጋባ ማለት ነው። ከዛ በጣም ተበሳጭቶ ምናምን ምን ይላታል ለፍቅረኛው፣ እኔን ወደሽ እናቴን የምትጠይበት ምንም ምክንያት የለም። እኔን ከወደሽ እናቴንም መውደድ አለብሽ አይ የምትሄጂው ከሆነ ግን እኔ እናቴን የትም አውጥቼ ልጥላት አልችልም። ከኔ ጋር ነው የምትኖረው። ከእሷ ጋር ለማኖር ማተስማሚ ከሆነ እኔ አንቺን አልፈልግሽም አንቺን ለማግባት አልፈልግም ብሎ ይነግራትና ጥሏት ይሄዳል ማለት ነው። ከዛ በሌላ ቀን እቺ ልጅ እንደገና ሌላ ሀሳብ አሰበችና በቃ ተመልሳ ጠራችውና በቃ አሁን ተስማምቻለው እናትም ችግር የለም አብራን መኖር ከኛ ትችላለች ከኛ ጋር ትኑር እና እናንተን ለማግባት ዝግጁ ነኝ ትለዋለች። ያው እናት መጀመሪያ ይሄንን ነገር አታቅም እንደሚጋቡ ነው የምታውቀው መሀል ላይ ግን ይቺ ልጅ ስለ እናቱ ያቀረበችላትን ነገር እሱም አልነገራትም አታቅም ብታቅ ኖሮ ደግሞ እናት የልጇን ደስታ ና የምታስፈልጠው ያው ያንተ ህይወት ይሳካ እንጂ እኔ ሌላ ጋር እኖራለሁ ብላ መናገሯ አይቀርም ይሄን ነገር ግን እሱ ለእናቱ አልነገራትም ማለት ነው እናት በቃ መጀመሪያ እንደተስማሙ እንደሚያገባት ነው የምታውቀውና። ከዛ ተመለሳች ልጅ በቃ ተስማምች ተስማምቻለሁ እናትም ከኛ ጋር ትኖር እናት ችግር የለም ምናምን ብላ በአዲስ ትመጣለች ማለት ነው። ያው በቃ እናት መጀመሪያ የፈረሰውን ነገር ሳታውቅ ፕሮግራም እያዘጋጀችም ስለነበረ ልጁም በቃ ያለውን ነገር አልነገራትም። እንደዚህ እና አንቺን እሷን እንደማትፈልጋት እሷ ሌላ ጋር መኖር እንዳለባት ያለችውን ነገር አልነገራትም እና እንደገና በአዲስ ደግሞ መንፈሱን አድሶ በቃ እሷን ለማግባት ዝግጅ ይሆናል ማለት ነው። ከእናቴ ጋር ለመኖር ከተስማማች ችግር የለም ምናምን ብሎ እሷን ሊያገባ ፈቃደኛ ይሆናል ማለት ነው። ከዛ እናት ሽርጉድ ስላለች ፕሮግራም ታዘጋጃለች። የሰርግ ፕሮግራም ምናምን በጣም በሰፊው ተዘጋጀ። በጣም ብዙ ሕዝብ ተጠራ። ያው መድረሱ አይቀርምና የሰርጉ ቀን ደረሰ ማለት ነው። ከዛ የሰርጉ ቀን በጣም ብዙ ሕዝብ በታደመበት ብዙ ሕዝብ ባለበት እናት ያው የፕሮግራም ነው የደገሰችው ሰርግ ነው ለማስተናገድ ወደዚህ ወደዛ ትላለች ማለት ነው። እንግዶች ሲመጡ እንግዶችን ለመቀበል ሽር ጉድ ትላለች ማለት ነው። በዚህ መሀል ሙሽሪት ቀስ ብላ ሄዳ እናትየዋን ተሸማቃ እንድትቀመጥ ትነግራታለች ማለት ነው። ማለት በቃ አሸማቃ ነው የነገረቻት፣ አርፋ እንድትቀመጥ እዚህ ጋር ማን አስተናግጂ፣ አለች። ሌሎች የሚያስተናግዱ ሰዎች አሉ፣ አርፈሽ ተቀመጭ። እንደውም ተደብቃ ሁላ እንድትቀመጥ ማንም ሰው እንዳያት የሆነ ውሽቅ ያለ ቦታላ ሄዳ እንድትቀመጥ በጣም ስታመነጫጭቃት ከርቀት ድንገት ያያል ማለት ነው። ባልየው ከዛ የሆነው ነገር ስለገባው ሲመጣ ያው እናት ምንም እንዳልሆነ ለማስመሰል ሞከረች። ምክንያቱም ያው የልጇ ደስታ እንዳይበላሽ ስለምትፈልግ ለማስመሰል ሞከረች ማለት ነው። ያው ሙሽሪትም ያው እዛ ቦታ ላይ እሷ አይቷል፣ ሁሉንም ነገር አይቷል። ግን እሷም ለማስመሰል ነው የሞከረችው፣ ምንም ነገር እንዳልተፈጠረ፣ ሌላ ነገር እንደሆነ የተነጋገሩት ምናምን ለማስመሰል ሞከረች። ያው ልጁ ግን ያውቃል መጀመሪያ ያም ነገር እርሾ ነገር ስላለ ውስጡ ላይ ምን እንደ እንደተባባሉ በቃ ከእናቱን ፊዚካል ምናምን መረዳችኋል። እና አይቷል ከርቀት። ከዛ በኋላ ፕሮግራም ነው፣ በጣም ኃይለኛ ፕሮግራም ነው። እና ወደ መድረኩ ጠጋይልና ፕሮግራሙ ለትንሽ ሰዓት እንዲያቋረጡት እና እሱም የሚያስተላልፈው መልእክት እንዳለ ይናገራል። እኔ ለህዝቡ ማስተላልፈው መልእክት ስላለኝ አንድ ጊዜ ፕሮግራሙንም መስተንግዶንም አንድ ጊዜ አቋርጦት ይላል ማለት ነው። ከዛ በቃ ሁሉም ምን ሊናገረው ምናምን ብሎ በጣም በጉጉት እየጠበቀ ነበር። እና ወደ መድረክ ወጣና እናቱንም ይዟት ወጣ ወደ መድረክ ማለት ነው። ከዛ በኋላ እኔ እናቴን መሸጥ ፈልጋለሁ። እናቴን የሚገዛኝ ስ ከእናንተ ውስጥ እናቴን የሚገዛኝ ካለ እናቴን ይግዛኝ። እናቴን ልሸጣት ፈልጋለሁ እና ሀሳብ ያቀርበዋል ማለት ነው። በዚህ ጊዜ ህዝቡ በጣም ይደነግጣል። ምንድን ነው ለማለት የፈለገው? ማለት ምንድን ነው? እናቱን የሚሸጣት ለምንድን ነው? ሰው በጣም ግራ ተገባ። ከዛ በቃ አላመነም። የሆነው ለቀልድም ነገር ምናምን መሰለው እና እንደገና ደግሞ ነገራቸው፣ እኔ እናቴን መሸጥ እፈልጋለሁ እና እናቴን መግዛት የምትችሉ ካላችሁ ይኸው እናቴን ልሽጥላችሁ ምናምን ብሎ የእውነት መሆኑ ተረዱት ማለት ነው። ከዛ ህዝቡ በጣም እንደነገጠ አሁን፣ በዛ በኋላ በቃ ግራ መጋባት ውስጥ ገባ ማለት ነው። እናት በቃ በስንት ብር ነው እናት የምትሸጠው? ሁሉም ማእንትም አሁን በቃ እሱ የእውነቱ እንደሆነ ስለተረዱ እስቲ እናት ተመኗ ስንት ነው? እስቲ በስንት ንግዛት። ሁሉም በቃ ግራ ተገባ። ይሄን አክል ደፍሮ ይሄን አክል ገዛታለሁ ብሎ መተመን የቻለ ሰው የለም። በቃ ሁሉም ግራ ተጋባ። እስኪ እናት የምታክል ነገር በስንት ብር ብንለው ይሸጥልናል? እናቱን ስንት ብር? በቃ ሁሉም ግራ ተጋባና ሲያይ ማንም የሚገዛው ሰው እንደሌለ አወቀ ሰውየ ማለት ነው። አየ አየ አየ። ማንም ደፍሮ ተመን ሊያወጣ እንደማይችል እናት በዚህ አክል ትገመታለች ብሎ ገምቶ የቀረበ ሰው እንደሌለ ሲያይ እሱም ምን አደረገ ሚስቱን በቃ ሁሉም ነገር እንድታይ እዛ ጋር ያንን ነገር ያደረገው እሷ እንድትማር ነው። እናት ይኸውልህ፣ እናት በምንም ልትተመን ምንም ያህል ዋጋ ቢወጣ እናትን ሊቀይር ሊገዛ የሚችል ነገር የለም። ከዛ አንቺ እንደፈለግሽ ሁኚ፣ እኔ ግን እናቴን ይዤ ወደ ቤቴ እሄዳለሁ ብሎ እዛው ሰርጉ ላይ ሚስቱን ፈቷት፣ እናቱን ይዞ ወደ ቤቱ ተመለሰ ማለት ነው። ስለዚህ አሁን ከዚህ ቪዲዮ የምናገኘው ቁም ነገር ነው፣ እናት ተመኗ ስንት ነው እስቲ ሁን ብትጠየቁ እናንተ እናትን በምን ትተምኗታላችሁ? በስንት ትተመናለች? ወይም ደግሞ የእናት መጠሪያዋ ምንድን ነው? በምን ትገመታለች? ሁላም አንድ አባባል አለ፣ ምንድን ነው? አንድ ግለሰብ ነው እና አራት ሰዎች ቀረቡለት አንድ በእድሜ ገፋ ያለ አንድ ተለቅ ያለ ወንድ፣ አንድ ደግሞ በእድሜ አነስ ያለ አንድ ወንድ፣ በእድሜ ተለቅ ያለች ደግሞ አንድ ሴት እንዲሁም ደግሞ በእድሜ ወጣት የሆነች ደግሞ አንድ ሴት፣ አራት ሰዎች ቀረቡና እስቲ አሁን ለነዚህ ለአራቱ ሰዎች ስያሜ ስጣቸው ተባለ። መድረክ ላይ ወጥቶ ነው እና በቃ ግራ ተጋባና ከአባት ጀመረ መጀመሪያ በእድሜ ገፋ ካለው ጀመረና ይሄ አባት ነው አባት ይባላል አለ ከዛ ወጣቱን ወንድየው ደግሞ ይሄኛው ደግሞ ወንድም ይባላል አለ ሴቷ ጋር ደግሞ ደረሰ ወጣቷ ላይ ወጣቷ ሴት ጋር ደግሞ ሲደርስ ይቺ ደግሞ እህት ትባላለች አለ ነገር ግን በእድሜ ገፋ ያለችዋ ሴት ጋር ሲደርስ ግራ ገባው አሁን ይቺን ማን ብዬ ልሰይማት እነዛን ሰየምኳቸው ከዛ ሺ እሷንስ ማን ትላት አለ። ግራ ሲጋባ ሺ እሷንስ ማን ብለህ ትሰይማታለህ ሲባል የሆነ ነገር ሲጠፋብን አሁን የነገር ትጠይቀህ ሲጠፋብን ብለን እንቀራለን። ያ ነገር ሲጠፋብን ልክ ያ ሰውዬም ማን ብለህ ትጠራት አለ ሲባል በቃ መጠሪያ አጣና ብሎ ቀረ። በቃ አጣ ማለት ነው። ስለዚህ እሷ መጠሪያ ስላላገኘውላት በቃ እሷ እናት አለ። በቃ ያ ማለት ብለን የምንቀረውን አንድ ነገር መጠሪያ ያላገኘንለት ነገር ነው። ወይም ደግሞ የሆነ ለዛ ነገር ይሄ ነው ብለን መገመት ላልቻለው ነገር ብለን እንቀራለን ማለት ነው። ስለዚህ እሷ እናት እናት ማለት ከዛ መጠሪያዋ ገና ነው እሷ አልታወቀም ማለት ነው። በዛው የእናት ስያሜ እናት ተብሎ በዛ እናት ባለው ሰውዬ እናት ተብሎ ተሰየመ ይባላል እና ማንም ሰው እናት ግምቷ ይሄ ነው እናት መጠሪያዋ ይሄ ነው ብሎ የሚናገር ሰው ያለ አይመስለኝም። ስለዚህ ይሄም ሰው ይሄንን ለማስተማር ነው እናቱን ለመሸጥ ሳይሆን መድረክ ላይ ይዟት የወጣው ያቺ ልጅ ለእናቶ ለሱ እናት ያላት ግምት ያላት አስተሳሰብ እንዲቀየር ብሎ ነው። እስቲ ማን ነው እናትን ደፍሮ የሚተምናት? በዚህ ናክል እናትህን እገዛሃለሁ ብሎ እስቲ ደፍሮ ብር ቆጥሮ የሚሰጠኝ ማን ነው የሚለውን እሷም እናት በምንም ነገር ልትቀየር በምንም ነገር ልትተካ እንደማትችል ሊያስተምራት ፈልጎ እዛው እሷን ሰርጉ ላይ ፈቷት። የሰርጉ ዕለት ሚስቱን ፈቶ እናቱን ይዞ ወደ ቤቱ በደስታ ተመለሰ ይላልና። እና የዛሬው ቪዲዮ ይህንን ይመስላል። ከቪዲዮ ያገኛችሁትን ቁም ነገር ኮሜንት ላይ ማስቀመጥ ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።